እንደምን አላችሁ። መቼም በስማም አይባልም፣ የጋራ ለወደፊቱ ግን እስልምናውንም ክርስትናውንም የሚያግባባ የጋራ በስማም መፍጠር አለብን እንጂ ያለ በስማም ልንጀምር አንችልም። እግዚአብሔር ይስጥልኝ ዶክተር ምህረት። ብዙ ጊዜ በሬዲዮ ወይዘሮ መዓዛ ጋራ ሲወያዩ ሰማ ነበር። ብዙ ጊዜ ከአሜሪካ ወደዚ ሀገር የሚመጡ ሰዎች ያበባርሻነ ሆቴል ነው የሚከፍቱት። ዶክተር ነው ዶክተር ምህረት አስተሳሰብ ላይ መስራት አለብ ብሎ ሲመጡ ምን ያህል ሰው ሊሰማቸው ይችላል ብዬ ሰግቼ ነበር። በጣም ተስፋ የሰጠኝ ማስታወቂያው ከተለቀቀ በኋላ የመለቀቁን አልሰማሁም። ወደ 39 የሚሆኑ ሰዎች ደውለውልኝ። ስለዚህ ብዙ ሰው አመጋገቢ ይልቅ ላስተሳሰብ ቦታ እየሰጠ ነው ማለት ነው። እግዚአብሔር ይስጥል። በጣም እናመሰግናለን። እንዲህ ዓይነት ሰዎች ህብረተሰብን ይሰራሉ ብዬ አምናለሁ። ያልተሰራ ማህበረሰብ ምን አደጋ ሊያመጣ እንደሚችል ከኛ ከአፍሪቃውያን በላይ ምስክር ሊኖር አይችልም። እንግዲህ ይህ ሀገር ለም ነው። ማሞቂያና መቀዝቀዣ ዶክተር ምህረት በኖሩበት ሀገር አሜሪካ በጋ ማቀዝቀዣ አለ፣ በክረምት ማሞቂያ አለ። እዚህ ሀገር ማሞቂያው ሆነ ማቀዝቀዣው ኦፍና ኦኑ ከሰማይ ነው፣ እግዚአብሔር ነው ኦፍም የሚያደርግ ኦንም የሚያደርገው። አንድ ሸሚዝ ዓመት መልበስ እንችላለን። በጣም ይገርመኛል። አሁን ነው የገባኝ። እኔ ካናዳና አሜሪካ ድርሼ ስመጣ አንድ ሸሚዝ ዓመት እንለብስ ሲዝናል አይደል የሚኛ። እግዚአብሔር ይክበር ይመስገን። እንደዛ ቢሆን ምን ይውጠን ነበር? እውነቱን ለመናገር እና መሬቱ ተባርኮልና ምንም ጥያቄ የለው ኬንያ ነሩዋንዳ እነዚህ ምዕራብ ብትሉስ ምስራቅ ብትሉት የአፍሪቃ መሬት የተባረከ ነው። አቶ ከበደ ሚካኤል ጃፓን እንደሰለጠነች የሚል መጽሐፋቸው ላይ በዓለማችን ያሉ ሀገሮች ሁለት አይነት ሀብታላቸው የጭንቅላትና የመሬት ብለዋል። አፍሪቃውያን የመሬቱ ተባርኮላቸው እዛ አካባቢ ችግራል። እነ ጃፓን ደግሞ መሬቱ በየአመቱ በሱናሚ የሚናጣ ሀገር፣ ግን ሱናሚ የጃፓንን ህንፃ እንጂ የጃፓንን ጭንቅላት ማፍረስ አይችልም። ስለዚህ ጃፓን ለኮንጎ ዛየር እርዳታ ትልካለች። እውነት የሁለቱን ሀገር የተፈጥሮ ሀብት ስትመዝኑት ደግሞ በጣም ተአምር ነው የሚሆነው። ዛየር ለጃፓን ነበር እርዳታ መላክ የነበረባት፣ ግን መሬቱ ተባርኮ ጭንቅላት ስለጠፋ አስር ኩንታል ጤፍ ቤት ውስጥ ቢኖር አስፈጭቶ ካልተበላ ከረሃ ማምለጥ አይቻልም። ስለዚህ አስተሳሰብ ላይ በትክክል መስራት እንዳለብን ስለምናውቅ የእምነት ተቋማት ደግሞ ይህንን መስራት ወይ ስላልፈለጉ ወይ ስላልቻሉ በጣም በብዙ ምክንያት ነው ያለው። እንደውም በቀደም እኔ ለአንድ ጓደኛ እያልኩት ነበረ። ዶክተር ሙላቱ ተሾመ የስራ መልቀቂያ ሲያስገቡ ወይዘሮ ሳህለወርቅ ዘውዴ ተሾሙ ተባለ። ሌላ ደግሞ እኛ ያልተረዳ ነው በህሊና የስራ መልቀቂያ ያስገቡ ደግሞ ተቋማት አሉ። እኔ የሰላም ሚኒስቴር ተቋቋመ ሲባል የእምነት ተቋማት የስራ መልቀቂያ ያስገብተው ነው ወይ ወደ ዘጠና ስምንት ፐርሰንት አማኝ ባለበት ሀገር ፖለቲከኞች የሰላም ሚኒስቴር ሲያቋቁሙ የእምነት ተቋማት እውነቱን ለመናገር ሳያውቁት ሙተዋል፣ ሰምታቸዋል። እስልምና ጉዳዮች ምክር ቤት ችግር ተፈጥሮ ጠቅላይ ሚኒስትሯቸው ያስታረቋቸው፣ በኦርቶዶክስም ችግር ተፈጥሮ እሳቸው ናቸው ያስታረቋቸው። ይሄ በእውነት የትንፍጭ ዶቄቱን አንጭኩኖ እንደው ተቀበል ነው እንጂ ያማል እውነቱን ለመናገር ሞራል ይነካል። መስጊዶችና አብያተ ክርስቲያን ሊያስቡበት ይገባል ብዬ አስባለሁ። እና አስተሳሰብ ላይ ግን እንደ ዶክተር ምህረት አይነት የሚሰሩ ሰዎች ያስፈልጉናል። ያብዛልን። እናንተም አስባችሁ አስተሳሰባችን መሰራት አለበት ወይም ደግሞ ሀሳብ መካፈል አለብን ብላ ስለመጣችሁ እግዜር ይስጥልን። እኔ እንዲህ አይነት በፓወርፖይንት በምናምን መናገር አልችልም እንደምታውቁት። እነ ዶክተር ምህረት የኖሩበት ስለሆነ ጎበዝ ናቸው። እኔ ግን ብዙ ነገር አስቤ መጣና ሀሳቡ እንደ ይበታተናል እርስ ጠብቆ መናገር ደግሞ እንደ ስድስት ኪሎ አንበሳ በብረት መታጠር ነው የሚመስለኝ እና የጫካ አንበሳ ነው በትክክል እየኖረ ያለው። ስድስት ኪሎ አንበሳ በአጥር። ርስ ጠብቆ መናገር ቅድም ዶክተር ምህረት የጠቀሱት ህሊና ወደ እሳቸው ሲጋበኙ ዛሬ ኪዳነ ወልድ ክፍሌ መዝገበ ቃላት የግዝ መዝገበ ቃላት እያስነበብኩ ነበርና እስኪ እነዚህ የእውቀት ምንጭ የምንላቸው ምን ምንድን ናቸው ብዬ እየፈለግኩ ነበር። እና ህሊና፣ ልቡና፣ አይምሮ፣ ናላ፣ ልብ፣ ልባዌ የሚሉት የተለያየ በተለያየ ቃል የተጠሩ ግን አንድ አይነት ሀሳብ ናቸው። የሚገርማቸው ነገር ይሄ ህሊና ሀለየ ማለት አሰበ ማለት ነው። ህሊና ሀሳብ ማለት ነው። ለበወ፣ አወቀ፣ አስተዋለ፣ አመዛዘነ፣ መጠነ፣ ለካ ማለት ነው። ልቡና ማለትም ማስተዋል ማወቅ ማለት ነው። አእምሮ ማለትም በንዑሳን ቀጽ ሲሆን ማወቅ ነው፣ ወይም ደግሞ እንደ ጥሬ ዘራዘን ስተረጉሞ ደግሞ እውቀት ማለት ነው። ናላ ማለት ደግሞ እሱንም አንጎል ወይም አእምሮ ብለው ተርጉመውታል። እንግዲህ እነዚህ ሁሉ ተጠራቅመው እዚ ውስጥ ያለ ጉድን ይሄ ሁሉ እንግዲህ ሰው ጭንቅላት ውስጥ ያለ ነው። እኔ ከአንድ ከሳምንት በፊት በአንድ ሬዲዮ ጣቢያ ላይ ውይይት ነበረ ስለ ሰብ እና እና እኔ እስካሁን ድረስ የሰው ልጅ እሚያጠነው አላገኘም እንደምታውቁት ምክንያቱም ሰው ስለ ፕላኔቶች ስለ ወደ ማርስም የሆነ ነገር ልከናል ብለው ፈረንጆቹ ተናግረዋል ያው ቁጭ ብለን ስለሆነ ሳይልኳ አይቀርም ብለን ተቀብለን ው አሚን ብለናል እንግዲህ ምክንያቱም እኛ ምንም አልተንቀሳቀስንምና እነሱ ያሉትን ከመቀበል ውጭ አማራጭ የለንም ልከናል ላሉ አዎ ልካቸዋል ነው ያልነው መላክ አለመላካቸው ለማረጋገጥ ምንም እንቅስቃሴ አላደረግንም እና ወደ ጨረቃም ልከናል ብለዋል እውነት ልከዋል አላኩም አይታወቅም። የመረጃ ምንጮቻችን ነሱ ናቸው። የሆነ ጊዜ የተነስተው ውሸታችን አላክን ቢሉም አሚን ብሎ መቀበል ነው አማራጭ አለንም። እና የሰው ልጅ ስለ እጽዋት ስለ አትክልት፣ ስለ አዝሪት፣ ስለ ከዋክብት፣ ስለ ፕላኔት ስለ ብዙ ነገር ነው እያጠና ያለው። በጣም የሚያሳዝነው ግን ራሱን ሰውን ግን ማን ያጠናው ነው ትልቁ ጥያቄ የሚሆን ሰውን የሚያጠናው አላገኘም። ወደ ጨረቃ ሳተላይ ታመጠቀ ወደዚህ ግን ማን ያምጥቅ ወደ ራሱ ማን ያምጥቅ ማን ይመራመር በዚህ ጭንቅላት ላይ እና ሰው ልጅ ተጠንቷል ብዬም ብዙ ሐሳብ የለኝም እንዲህ ቁርጥራጭ ነገሮች አሉ ምልክ አስተሳሰብ ቁርጥራጭ ጥናቶች አሉ በሃይማኖትም ውስጥ ቁርጥራጭ ነገሮች አሉ በስነ ልቦናውም በፍልስፍናውም ብዙ ቁርጥራጭ ነገሮች አሉ እነዛ ግን ሙሉ በሙሉ ሰውን ለማወቅ በቂ አይደሉም እውነቱን ለመናገር ሽርፍራፊ ነገሮች ናቸው ምክንያቱም እኔ ከዚህ በፊት እንደተናገርኩት ሌሎች ምርቶች ሲመረቱ ማኗል አላቸው። ለምሳሌ ቴፕ ስትገዙ የቱጋ መንካት እንዳለባችሁ ብዙ ጊዜ በእንግሊዝኛ ስለሚሆን የኛ ሰው አበላሽቶ ነው የሚለማመደው እንጂ ፈረንጆቹ አንድ ሞባይል ሲያመርቱ ሙሉ የህይወት ታሪኩን የሞባይሉ እዛ ላይ ይጽፉታል። ያ ግን በእንግሊዝኛ ወይ በቻይንኛ ነው የሚጻፈው። መረዳት ከባድ ስለሆነ ጎርጉረን ጎርጉረን የተበላሸው ተበላሽቱ በትራፊ ነው የምንጠቀመው እና እኔ ሰውን ያመረተው እራሱ እግዚአብሔር ነው እኔ ሲሰራው ያው ከእናታችን ማህፀን ስንወጣ እንዲሁ እጃችን ላይ የሆነች ማኑዋል ነገር አስይዞ ብንመጣ ጥሩ ነበረ፣ ግን ማኑዋሉ አልተገኘም አሁን እስካሁን ድረስ። ለዚህ ነው አሁን ለጋብቻ ስንጠናና ማኑዋል የሌለው ነገር ነው እያጠናለን። ምን ማረጋገጫ የለውም። ለዚህ ነው ሰባት ዓመት ያጠናችው ወንድ ወይም ያጠናት ሴት በሰባተኛው ዓመት የለችም። ምክንያቱም ያለ ማኑዋል በዳበሳ ነው እየተጠና የነበረው። ለዚህ ነው አንዳንድ ጊዜ አንዳንድ እህቶ ብዙ አጥንቸው ነበረ፣ ግን አላገኘው። አልተጠናም መጀመሪያ አልተገኘም። እውነቱን ለመናገር እና እኔ ሰውን አበብ ይሄ ነው ብሎ አፍን ሞልቶ ለመናገር አልተቻለም። ምክንያቱም ራሱ እግዚአብሔር ቢነግርን ጥሩ ነበር። ሰው እግዚአብሔር በጥቅልሉ የነገርን ሰው ጥሩ ነው ብሎን ሰው ክቡር ነው ብሎን የነገርን አሁን። በኋላ ግን ስንመራመር ሰው መጥፎም አለ። ሂትለርም ሰው ነው እንግዲህ እነማዘር ቴሬዛም ሰው ናቸው። ይሁዳም ሰው ነው። ጴጥሮስም ሰው ነው እንግዲህ ሆር ቀዶ የሚበትነው ዱርየም ሆር ቀዶ የሚጠግነው ዶክተሩም ሰው ናቸው። እንግዲህ እንግዲህ የሰኮር ሁለት ጊዜ ይቀድዳል ይባላል። ዱርየም ይቀደዋል፣ ዶክተሩም ይቀደዋል። የዶክተሩ ቀዶ ጥገና ሲባል፣ የዱርየው ደግሞ ቀዶ ብተና ነው የሚባለው። እና ከየትም ተነስቶ ሊበት ነው ይችላል። እና አቤት መበት ነው ደስ ብላችሁ ነው። እና አሁን ቅድም ዶክተር እንዳሉት ዶክተር እንዳሉት የህሊና ምንድን ነው፣ አይምሮ ምንድን ነው እኔ በዚህ ጉዳይ እንግዲህ እንደ ዶክተር የአውሮፓንም የአሜሪካንም ሳይንቲስቶች በዚህ ጉዳይ ምን እንዳለው አላውቅም። የሃይማኖት ሰዎች ግን በዚህ በአራተኛው መቶ ክፍለ ዘመን የነበሩ ሊቃውንት ግን በዚህ ጉዳይ ጽሁፍ ጽፈዋል። አንዱ ሊቅ ሲናገር ምንድን ነው ያለው? ይሄ ይሄ በነገራችን ላይ ሰው የሚባለው ከዚህ በላይ ነው። ከዛ በታች ተጎታች ነው፣ እሱ ቁም ነገር የለውም። ለምሳሌ ማስታወቂያ ማነው፣ መታወቂያ ስታወጡ ፎቶ ምን እንደሚወሰደው እንደተረዳችሁኝ መታወቂያችን ላይ ያለው ምናችን ነው? ፊታችን ነው አይደል? እግራችን ይሆናል? ሆዳችን ይሆናል? አይሆንም። ሰው የሚባለው እኔ ከዚህ በላይ ነው ያለው የሚመስለኝ ምክንያቱም ብዙዎቹ የመረጃ ምንጮች አ ከዚህ በላይ ነው። ጆሮ እዚህ ጋ ነው። አምስቱ የስሜት ሐዋሳት አራቱ እዚህ ላይ ነው ያሉ። ስለዚህ ሁሉም የተከማቸው መሀል ከተማ ላይ ነው። እዚህ አካባቢ ነው እና ይሄ ይላል ቅድም የነገርኳችሁ ሊቁ ሲናገር ይሄ በጣም ጠንካራ ጥንት ነው ይላል። ይሄ በጣም ጠንካራ ጥንት ነው። እግዚአብሔር ይህንን ጠንካራ ጥንት እዚህ ጋር ያደረገው ከውስጡ ከብ ከባድ የሞትም የህይወትም የመውደቅም የመነሳትም ምንጩ እዛ ውስጥ ነው ያለ። ስለዚህ ለምሳሌ አሜሪካ በጣም ከሚጠብቁት ድርጅታቸው መካከል እንግዲህ አንዱ ኒውክሊየር ነው የሚመስለኝ እንደሚጠብቁት አላቅም ፕሬዚዳንቶቹ ሲሾሙ የኒውክሌር ቁልፍ ይቀባበላሉ ነው የሚባለው። የእኛ ገር መሪዎች ምን እንደሚቀባበሉ አናውቅም። እና አሁን ትልቁ ይሄ ይሄ ጭንቅላት ቅድም እንደነገርኳችሁ ምንድነው በጠንካራ አጥንት ነው የከበበው እግዚአብሔር። ከዚህ ከጠንካራው አጥንት ውስጥ ግን ፈሳሽ ነገር ነው ያለው፣ ወይም ደግሞ ሊጥ አይነት ነገር ነው ያለው። ይሄ ግን በጠንካራ አጥንት የተቀበበው ምክንያት ይላል። አሁንም ቅድሜ በግዝ ቋንቋ የተጻፈውን ወደ አማርኛ እየተረጎምኩላችሁ አለው ክበብ አጽም አለው አጥንቱ ይሄ ምሽጉን መጠበቂያ ነው። ምክንያቱም ይሄ ምሽግ በቀላሉ የሚደፈር ምሽግ አይደለም። ዓለምን ሊያፈርስም ሊገነባም የሚችል ለምሳሌ አሁን እዚህ ሀገር ስንት ፎቅ አርባ ፎቅ ሰላሳ ፎቅ እየተገነባ ነው አይደለ? ያ አርባ ፎቅ ያ ረጅሙ አርባ ፎቅ ከዚህ ውስጥ ይወጣ ነው። አውሮፕላኑ መርከቡ፣ ምኑ ምኑ ከየት የወጣ ነው? ከሰው ጭንቅላት የወጣ ነው። እና ይሄንን አደገኛ ፍጥረት በአጥንት ከቦ አስቀምጦታል እግዚአብሔር። እስመ ውእቱ ምክንያተ ሁሉ ዘይበጽህ ላይ ሌነ ሰናይ ወእኩይ። በእኛ ላይ የሚደርሰው ክፉም ሆነ ደግ ነገር ያይምሮና የሕሊና ውጤት ነው ይላል ያ ሊቅ የሚናገረው። ለዚህ ነው ሰዎች ለወዳቸው አስበው እንደሚመሉት ሁሉ ለጭንቅላታቸው ለሕሊናቸው አስበው መብላት አለባቸው። አሁን ጨጓራ የሚያማቸው ሰዎች ምግብ ሲያጣ ጨጓራ ምን ያመነጫል? የሚባለው አሲድ ያመነጫል ይባል። ህሊና ደግሞ ካላነበብንበት አሲድ ያመነጨ። ለዚህ ነው ሰዎች ወይም ከሃዲ ወይም ነፍሰ ገዳ የሚሆኑት ህሊና ቶሎ ምግብ ስላልቀረበለት አሲድ እያመነጨ ነው ብዬ አስባለሁ። እና ይሄ አሲድ እንዳያመነጭ ለምሳሌ ማታ ወንደላጤዎች ወይም ደግሞ ወጣቶች የዝሙት ፊልም ስታዩ ታመሻላችሁ አይደለም? አሁን መረጃው በአይንና በጆሮ ወደ ውስጥ እየገባ ነው። ህሊና ዝም ብሎ እየታዘበ ነው። ሌሊት ጉዱን ያመጣዋል። ታቀፋለች፣ ሴት ከሆነ ከወንድ ጋር፣ ወንድ ከሆነ ከሴት ጋር ሲታገሉ ያድራል። አሁን ያ ማታ ሲያየው የነበረው ፊል በጆሮ ገብቶ ልክ ባፍ የገባው ምግብ ሰውነታችን እንደሚቀይረው ማለት እንደውም በሰሜን ሸዋ ቡልጋ የሚባል አገር የምታውቁ ከሆነ ቆንጆ ወንድ ወይ ሴት ሲያየው ሽማግሌዎች ምን ይላሉ? እቺ ሴት ስታምር አይሉም አቤት ማማሯ፣ እቺ ሴት አይሉም ይባላል። አይሄ ይሄ እህል ሲያምር ይላሉ ይባላል እህሉ ሲያምር ምክንያቱም ያመልክ የምን ውጤት ነው የምግብ ውጤት ነው ምናልባት አንድ ቀን ጦሟን አድራ ብታገኛት ሴትዮ ለካ እህል ቅርጽ ይዞ ስለመጣ ነው መስመር ይዞ ስለመጣ ነው ለዚህ ነው ብዙ ሰዎች አመጋገባቸው ፊታቸው ላይ ይነበባል ይባላል ባፌ የገባው ፊት ላይ ይታያል ይባላል በጆሮ የገባው ደግሞ ንግግር ላይ ይታያል ከዚ በፊት ተናግሬዋለሁ እኔ ጥሩ የተመገቡ ሰዎች የፊታቸው ወዝ ያስታውቃል ጥሩ የሰሙ ሰዎች ደግሞ ንግግራቸው ያስታውቃል አሁን ብዙ ሀብታሞች እንደመልካቸው ንግግራቸው የማያምረው ምግብ እንጂ ጥበብ የላቸውም። እንዲያውም ብዙ ጊዜ እላለሁ ለህሊናችን የሚመጥ ለመኪናችን የሚመጥን ህሊና አለን ወይ? አንዳንድ ሰው አምስት ሚሊዮን ብር መኪና ይገዛና ህሊናው ግን የባጃጅ ነው።